የሕዝብ ተወካዮች ምክር ቤት የውሃ አካል ዳርቻ አወሳሰን ልማትና እንክብካቤ ረቂቅ አዋጅን በሙሉ ድምፅ አጽድቋል። ምክር ቤቱ አራተኛ ዓመት የስራ ዘመን 31ኛ መደበኛ ስብሰባውን አካሂዷል። በስብሰባው የውሃ አካል ዳርቻ አወሳሰን ልማትና እንክብካቤ ረቂቅ አዋጅ ዙሪያ ውይይት አካሂዷል። በምክር ቤቱ የውሃ መስኖ ቆላማ አካባቢና የአካባቢ ልማት ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር አወቀ አምዛዬ አዋጁን በተመለከተ ሪፖርትና የውሳኔ ሀሳብ አቅርበዋል። ምክትል ሰብሳቢው እንዳሉት አዋጁ የውሃ አካላትን ዳርቻ እርቀትን ለመወሰን የውሃ አካላትን ከብክነት መጠበቅና ለሀገር ጥቅም በአግባቡ አገልግሎት ላይ እንዲውሉ ማድረግ ላይ ያተኮረ ነው። ከአረንጓዴ አሻራ ገበታ ለትውልድና መሰል መርሃ ግብሮች የሚጣጣም ህግ ማውጣት ወሳኝ እርምጃ በመሆኑ አዋጁ መውጣቱን አብራርተዋል። የውሃ አካላት ዳርቻ ወሰን እንዲሁም በውሃ አካላት ብክለት የህግ ጥሰቶች ሲፈጸሙ እርምጃ የሚወሰድበት አግባብ መደንገጉንም አብራርተዋል። ነባርም ሆኑ ወደ ስራ የሚገቡ አዳዲስ ኢንዱስትሪዎች የሚለቁት ፍሳሽ በውሃ አካላት ላይ ጉዳት እንዳያደርሱ ትኩረት መሰጠቱንም አስረድተዋል። ምክር ቤቱ በአዋጁ ዙሪያ የቀረበለትን ሪፖርትና የውሳኔ ሀሳብ ላይ ተወያይቶ በሙሉ ድምጽ አጽድቋል። ዘገባው የኢትዮጵያ ዜና አገልግሎት ነው። ኢትዮጵያ በኢንዱስትሪ ዘርፍ አዳዲስ ማሻሻያዎችን በማድረግ ዘርፉን ለማዘመን እየሰራች ትገኛለች ሲሉ አምባሳደር ሉል ሰገድ ታደሰ ተናገሩ። ኢትዮጵያ በብራዚል እየተካሄደ በሚገኘው ዘጠነኛው የብሪክስ የኢንዱስትሪ ስብሰባ ላይ እየተሳተፈች ትገኛለች። በጉባኤው ላይ የተገኙት በብራዚል የኢትዮጵያ አምባሳደር ሉልሰገድ ታደሰ ኢትዮጵያ በማኑፋክቸሪንግ ዘርፍ እያከናወነች የምትገኛቸውን ስራዎች አብራርተዋል። መንግስት ዘርፉን ለመደገፍ የአስር ዓመት መሪ ዕቅድ ቀርጾ እየሰራ እንደሚገኝ ጠቅሰው እስካሁን በተከናወኑ ስራዎችም እንደ ሀገር በርካታ የስራ እድል መፍጠር ተችሏል ብለዋል። አምባሳደር ሉልሰገድ እንደገለጹት የብሪክስ አባል ሀገራት በኢትዮጵያ ኢንቨስትመንት ዘርፍ ለመሳተፍ ጠይቀዋል። መረጃው የውጭ ጉዳይ ሚኒስቴር ነው። የኢትዮጵያና የተርኪ ኢንቨስትመንትና የኢኮኖሚ ትብብር ተጠናክሮ ይቀጥላል ሲሉ አምባሳደር ሀደር አበራ ገለጹ። የውጭ ጉዳይ ሚኒስትር ዴይታ አምባሳደር ሀደራ በራ በኢትዮጵያ የተርኪ አምባሳደር በርክ ባራንን በጽህፈት ቤታቸው ተቀብለው አነጋግረዋል። አምባሳደር ሀደራ በኢትዮጵያና በተርኪ መካከል ያለው ረጅም ጊዜ ያስቆጠረ ግንኙነት በኢኮኖሚና በኢንቨስትመንት ዘርፍ ተጠናክሮ ይቀጥላል ብለዋል። ሚኒስትር ዴይታው መንግስት ትኩረት በሰጣቸው የኢኮኖሚና ፋይናንስ ዘርፎች የተርኪ ባለሀብቶች እንዲሳተፉ ጥሪ አቅርበዋል። በኢትዮጵያ የተርኪ አምባሳደር በርክ ባራን በኢትዮጵያ በከተሞች ልማት መንግስት እያደረገ ያለውን ጥረት አድንቀዋል። አምባሳደር ሀደራ ከአምባሳደሩ ጋር በቀጠናዊና ወቅታዊ ጉዳይ ዙሪያ መክረዋል። የውጭ ጉዳይ ሚኒስቴር መረጃ ነው።